ጊዜ የኢትዮጵያ ልጆች ቴሌቪዥን እንቆቅልሽ! ምን አውቅልሽ! ሰው ሰው ነው ለምንድን ነው? ደግሞ እንቆቅልሽ ነው እና እና ሰው ሰው ነው ለምንድን ነው? ሰው ስለሆነ ነ አይደለም። የምታውቀው አይመስለኝም። እንዴት እንቆቅልሽ ነው ወይ አልከኛ?

እሺ፣ በቃ ንገሪ። ሰው ሰው ነው ለምንድን ነው? ለፊደል ነው። ሰው ሰው ነው ለምንድን ነው? ለፊደል ነው። አሁን ያንተ ተራ። እሽ፣ እንቆቅልሽ ምን አውቅልህ። ስትሄጂ እሄዳለሁ። እሺ

ስትቆሚ ደግሞ ቆማለሁ። ረችማ ቀላል ናት። ቀላል ከሆነሽ መልሻታ። ስሄድ የምትሄድ ስቆም እሷም የምትቆም ጥላ ናታ። ራቡ አልተጫልሽም በትክክል መልሻሻታ። እሽ አሁን እኔ ተራ። እንቆቅልህ ምን አውቅልሽ? እየሮጠች ስትመጣ ቶሎ ብዬ ዘልያ አቅፋታለሁ አለሁ እማዬ ናታ። አረ

እናትህን ሮጣ ካልመጣች መጣች፣ አትተግፋትም። እሺ፣ ፍንጭ ስጠኝ። ሜዳ አካባቢ ነው የምትገኘው። ሜዳ አካባቢ፣ ሜዳ አካባቢ። ሮጣ ስትመጣ ዘልዬ ማቅፋት አገኘዋት እኮ ማናት?

ፋስናታ አረ አውቃሃታል። ግን እንዴት ለምሳሌ ማለት ነው? እሽ ግብ ጠባቂ ወይም ደግሞ ጎል ኪፐር አለ አደለ? እሽ አለ። እኔ በሆን ኳሷ ተጠልዛ ስትመጣ ዘልዬ እቅፍ ነበር ማረጋት። በትክክል አብራርተሃል። አሁን ይጨበጨብልሃል። እንቆቅልሽ ምን አውቅልህ? ስበላ አብሮ ይበላል። እሺ፣ ግን አይወፍርም እንዴ

ከኔ ጋር አብሮኝ የበላ የማይወፈር ጥፍሬ። እንዴ! ጥፍርሽማ ሽማ ማደጉ ይቀራል። አብሮሽ ደግሞም ይበላል እንዴ? አብሮሽ ነው የሚበላው። ስትል ግን በደንብ እንደዚህ ምግብ ለመብላት አብሮሽ ይቀርባል ማለት ነው። ማን ነው? ማን ነው? ስትበይ አብሮሽ የሚበላው ግን የማይወፍረው ማን ነው? ማን መሰለሽ? ማን ነው? ማንኪያ

ያዝናናል ቀላል ቢመስልም ይሸውዳል። ቢሆኑም መልሱ ይስማማኛል። ሹካም ሊሆን ግን ይችላል፣ ወዳፍሽ ገብቶ እስካወጣ ድረስ እሱም ይሆናል ግን አያወፍርማ። እሺ፣ አሁን ደግሞ እኔ ልጠይቀ ነው። እሺ፣ እንቆቅልህ

ምን አውቅልሽ ከጫካ ገብታ ወይ ወይ ወይ የምትል ኧረ አውቃት ነበር አፍ ላይ ኮን ያለችው ካወቃት መልሳ አፍ ላይ ምን ትሰራለች ጫካ ገብታ ወይ ወይ ትላለች ኮን ያልኩ ዛፉ ሁሉ ምንድን ነው ዛፉን ሁሉ የምትገነድሷ ደርሰባታል መጥረቢያ ናታ ትክክል ነህ

ግን እኮ ዛፍ መቁረጥ ጥሩ አይደለም። አዎ፣ ስለ እሱ ሌላ ቀን በደንብ እንነጋገራለን። መልሱን በትክክል ስላገኘው ግን እንዴት ነው አይጨበጨበም እንዴ? ይኸው ይገባሃል። የእንቆቅልሽ ጊዜ በኢትዮጵያ ልጆች ቴሌቪዥን